በስማአ ወወል በመንፈስ ቅዱስ አሐዱ አምላክ አመስራ ውሃሙሱ ለወርሃ ግንቦት በዛት እለት አይረፈት ቅድስት ሰሎሜ ታ ለእግዝእትነ ቅድስት ድንግል ማርያም ወላዲተ አምላክ አንድ አምላክ በሚሆን በአ በወልድ በመንፈስ ቅዱስም ግንቦት ሃያ አምስት በዚች ቀን አምላክን የወለደች የቅድስት ድንግል መቤታችን የአክስቷ ልጅ ብጽዕት ሰሎሜ አረፈች። እርሷም የማጣት ልጅ የሌዊ ልጅ የሚልኪ ልጅ የካህኑ አሮን ልጅ ናት። የማጣት ሦስት ሴት ልጆች አሉት። የታላቂቱ ስም ማርያም ነው። የሁለተኛይቱ ስም ሶፍያ ሶፊያ የሦስተኛይቱም ስም ሐና ነው። ይህችም ማርያም ሶሎሜን ወለደቻት። ሶፍያም ኤልሳቤጥን ወለደቻት። ሐናም አምላክን የወለደች እመቤታችን ቅድስት ድንግል ማርያምን ወለደቻት። እመቤታችን ድንግልም ስት እመቤታችንም ድንግል ስትሆን የክብር ባለቤት ጌታችን ኢየሱስ ክርስቶስን በወለደችው ጊዜ ይህች ቅድስት ሰሎሜ የእመቤታችንን አወላለድ እንደ ሴቶች ሁሉ አወላለድ መስሏት ተጠራጠረች። ከዚህም በኋላ የድንግል እመቤታችን ገላዋን ዳሰሰቻት። ያን ጊዜም እጇ ተቃጠለ። ሕፃኑን በዳሰሰችው ጊዜ ደግሞ ዳነች። በዚህም በእህቱም ድንግልና አምላክን እንደወለደች አወቀች። ከተረገመ ሄሮድስ ፊት እመቤታችን በሸሸች ጊዜ ከዮሴፍ ጋር በመሆን አብራ በመሰደድ የእመቤታችንን ድካሟን ተካፍላ አገለገለቻት። ከስደት እስከተመለሱ ድረስ ሕፃኑን ታዝለዋለች፣ የምታጥብበትም ጊዜ አለ። መድኃኒታችን ሰው በሆነበት ወራት ሁሉ አልተለየችም። በመከራውም ቀን ከእመቤታችን ጋር ከከበሩ ሁሉ ሴቶች በትምህርቱ ወራት ከተከለከ ከተከተሉት ጋራም እያለቀሰች ነበረች በተነሳባት ዕለት ወደ መቃብር ገዝግዛ ከሐዋርያት ቀድማ ያየች ናት። በሃምሳኛውም ቀን መንፈስ ቅዱስ በወረደ ጊዜ ከባልንጀሮቿ ጋራ የከበሩ ሴቶችም ጋር ሰማያዊ ሀብትን ተቀብላ በክብር ባለቤት መድኃኒታችን ስም ሰበከች፣ ብዙዎችንም አሳመነች። ከአይሁድም ብዙ ስድብና ሽሙጥ አግኝቷታል። ከዚያም በኋላ አረፈች። ለእግዚአብሔር ምስጋና ይሁን፣ እኛንም በጸሎቷ ይማረን፣ በረከቷም ከሁላችን ጋር ትኖር ለዘላለሙ አሜን። ሰላም ለሰሎሜ በከመሰማት በዜና ልደታ አምላክ ዘርየት ማርያም በድንግልና ትቤሎ አሚሃን ዘተሃቀፎ በህፅና ጽባት ለከ እግዚኦ በኩሉ ህሊና ዘመጻይከ ውስተ ምድር በዝንቱ ትፍና። በዚችም ቀን ከእንዴናው ሀገር የከበረ ኳጧልወስ በሰማዕትነት አረፈ። የዚህም ቅዱስ እናትና አባቱ እግዚአብሔርን የሚፈሩ ናቸው። አባቱም የእንዴናው ገዢ መኮንን ነው። ልጅም አልነበረውም። ይህም ቅዱስ ልጅ እስከ ሰጠው ድረስ ጌታችንን አዘውትሮ ይለምነው ነበር። የቤተ ክርስቲያንን መጻሕፍት አስተማረው። ከታናሽነቱ ጀምሮ ንጹሕ ሆነ። በራሱም ስርዓት በመስራት በቀን መቶ እንዲሁም በሌሊት መቶ ጸሎታትን ይጸልያል። ጥቂት ባደገ ጊዜም ወላጆቹ ሊያጋቡት ፈለጉ። እርሱ ግን አልፈቀደም። ነገር ግን ከእርሱ በኋላ የተወለደች ሴት ልጅ ነበረቻቸውና እርሷን ካርያ ከአርያኖስ ጋር አጋቧት። አባቱም ከሞተ በኋላ ለስደተኞች የእንግዳ መቀበያ ቤት ሰርቶ ስደተኛውንና እንግዳውን መቀበል ጀመረ። ከዚያም በኋላ የጥበብ መጽሐፍ ተምሮ ሐኪም ሆነ። በሽተኞቹ ሁሉ ወደ እርሱ ይመጣሉ፣ እርሱም ያለ ዋጋ ይፈውሳቸዋል። ዲዮቅልጥያኖስን በካደ ጊዜ አርያኖስ ስለ ሹመቱ ከንጉሡ ጋር ተስማምቶ ሰማይታትን የሚያሰቃያቸው ሆነ። ይህም ቅዱስ ሰማዕት ለመሆን ይተጋ ነበር። ወደ ፍርድ አደባባይም ሄዶ አርያኖስን፣ ንጉሡን፣ አለቆቹን ሁሉ ረገማቸው፣ ጣዖታቱንም ሰደበ። አርያኖስም ስለ እህቱ በእርሱ ክፉ ሊያደርግበት አልተቻለውም፣ ወደ እህቱም ላከው እንጂ። እሷም ከመታሰር አዳናቸው። ከአርያኖስም በኋላ ሌላ መኮንን ተሾመ። የዚህ ቅዱስ ቆጦሎስን ዜና ነገሩት። ጭፍራ ልኮ ወደ እርሷ አስመጣውና በእርሱ ላይ በመቆጣት ለማልክት ካልጣ ካላጠንክ ይህ ካልሆነ ጽኑ ስቃይ ያሰቃየሃለሁ አለው ቅዱሱ ምን የለረከሱ አማልክት ጣን አላቀርብም በክብር ባለቤት ለያው እግዚአብሔር ልጅ ለጌታዬ ኢየሱስ ክርስቶስ ንጹሕ መስዋዕትን አቀርባለሁ እንጂ ብሎ መለሰለት በዚያን ጊዜ መኮንኑ ተቆጥቶ በየአይነቱ በሆነ ስቃይ እንዲያሰቃዩ ታዘዘ እግዚአብሔር መልአክም ወደ እርሱ መጥቶ ይፈውሰው ያጽናናውና ያረጋጋው ነበር ጌታችንም በእጆቹ ታላቅ የሆኑ ድንቆች ታምራቶችን አደረገለት። ማሰቃየቱ በሰለቸው ጊዜ በሰይፍ ራሱን ይቆርጡት ዘንድ አዘዘ። የሰማዕታትንም አክሊል ተቀበለ። ቤተሰቦቹም ገንዘው በመልካም ቦታ አኖሩት። ከስጋውም እጅግ ብዙ ድንቆች ታምራቶች የሚታዩ ሆነ። ለእግዚአብሔር ምስጋና ይሁን፣ እኛንም በጸሎቱ ይማረል፣ ለዘላለሙ አሜን። ሰላም ለኮጦሎስ እንተይጸልይ ጸሎተ በማዓልት ሜተ ወበላያሊ ሜተ ዋመፈቀደ ይኩን በእንተ ክርስቶስ ሰማዕተ ረገመ ንጉሰ ዘዘያ መልክ ወተ እስከ በመጥፋይት መጠሩ ክሳዶ ክብርተ። በዚችም ቀን ስብስጣ ከሚባል ሀገር አባ ሄሮዳ በሰማዕትነት አረፈ። ከሃዲ ዲዮቅልጥያኖስ በክርስቲያን ወገኖች ላይ የስደት ወራት በሆነ ጊዜ ይህ ቅዱስ አባ ሄሮዳ ከህጻነቱ ጀምሮ እግዚአብሔርን ይፈራ ነበር። በአንዲት ሌሊትም በአልጋው ተኝቶ ሳለ እርሱም ስለ እግዚአብሔር ፈቃድ በማሰብ በኃላፊው ዓለም ውስጥ መኖር ምን ይጠቅመኛል? በከበረ ወንጌል የተናገረውን የጌታ የኢየሱስ ክርስቶስን ቃል ይህን ዓለም ያልካደ ያገለግለኝ አይችልም ያለውን ሰምቻለሁና አሁንም ተነስቼ ሄጄ በክብር ባለቤት ክርስቶስም ደሜን አፈሳለሁ አለ። ይህንንም በልቡ ሲያስብ እነሆ የመላእክት አለቃ ቅዱስ ሚካኤል ወደ እርሱ መጥቶ የከበርክና የተመሰገንክ ሄሮዳ ሆይ ሰላም ለአንተ ይሁን። አትፍራ፣ እግዚአብሔር የክብር ዙፋን አዘጋጅቶልሃልና እኔም የመላእክት አለቃ ሚካኤል ነኝ አለው። እኔም ወደ ፍርድ አደባባይ ካንተ ጋር እሄዳለሁ። በከበረ ስጋህም ላይ ምንም የሚበራታብህ የለም ብሎ ሰላምታም ሰጥቶት ወደ ሰማይ አረገ። ከዚህም በኋላ ብፁዕ አባ ሄሮዳ ወደ ምዕራባዊ ሀገር ወጣ። ፊቱንም ወደ ምስራቅ መልሶ እንዲህ ብሎ ጸለየ። ልዩ ሶስት፣ ልዩ ሶስት የምትሆን አንድ አምላክም የሆንክ ጌታ፣ ጌትነት፣ በረከት፣ ክብር ገንዘብ የሆነ ላንተም ለብቻ ስግደትና አምልኮት የሚገባ የተሳልኩትን እስክፈጽም ታጸናኝ ዘንድ ለምንሃለሁ ይህንንም ብሎ ወደ ፍርድ ሸንጎ ሄደ እኔ ክርስቲያን ነኝ ብሎ በግልጥም ጮኸ መኮንኑም ከክርስቶስ ክርስቲያንስ ክርስቲያንስ ሆነሃል ሀገርህ ወዴት ነው አንተ ማነህ ስምህስ ማን ነው ወገንህስ ምንድን ነው አለው የከበረ ሄሮዳም በብህንሳ አውራጃ ለብስጣቅ ስብስጣ ከሚባል ሀገር ነኝ ከልጅነቴ ጀምሮ ለምድራዊ ሟች ለሆነ ንጉሥ ላገለግል ሳገለግል ኖርኩ። እንግዲህ ሕያው ለሆነ ሰማያዊ ንጉሥ አገለግላለሁ ብሎ መለሰለት። ሉኪያኖስ መኮንንም ብዙ ገንዘብ ሰጥቼ ከጭፍሮች ሁሉ በላይ እጅግ ከፍ ከፍ አደርግህ ዘንድ ለማያረግ ስላጵሎና ለአርዳሚስ ለመሰዋት ተዘጋጃለሁ። ቅዱሱም እንዲህ ብሎ መለሰለት። ልብ የሌለህ ደንቆሮ ሆይ እምነቱን በሰው ላይ ላደረገ ሰው ወዮለት፣ ግን ላይ እምነቱ በእግዚአብሔር ላይ የሆነ የተመሰገነ ነው የሚል በቅዱሳት መጽሐፍ ተጽፏል። እኔም ለረከሱ አማልክት አልሰዋም። አለኝታዬ አለኝታዬ እግዚአብሔር ስለሆነ ለእርሱ ብቻ ሰዋለሁ አለው። ያን ጊዜ መኮንን ተቆጥቶ እንዲገርፉትና ሾህ በላላቸው በብረት ዘንጎች እንዲደበድቡት፣ ደሙ እንደ ውሃ እስኪፈስም ድረስ እንዲያሰቃዩት አዘዘ። ጌታችንም በመልአኩ እጅ አጽናንቶ አጽንቶ አዳነው። ጤነኛም ሆነ። ህዝቡም ይህን ድንቅ ታምር ባዩ ጊዜ በቅር ባለቤት ጌታችን ኢየሱስ ክርስቶስ አምነው በሰማዕትነት አረፉ። ቁጥራቸውም ሰላሳ ሺህ አምስት መቶ ነው። መኮንኑ ማሰቃየቱን በሰለቸ ጊዜ ራሱን በሰይፍ እንዲቆርጡ አዘዘ። ነው የታችንም ተገለጠለትና፣ እንዲህ አለው፦ ብዙ ሄሮዳ ሆይ፣ ሰላም ላንተ ይሁን። አትፍራ፣ እኔ ፈጣሪ ክርስቶስ ነኝ። እነሆ መቀመጫህን ከቅዱሳን ጋር በሰማያት አዘጋጅቼልሃለሁ። በእውነት እነግርሃለሁ፣ በመታሰቢያ ቀን መከራ ድካምህን አስቦ መስዋዕት ለሚያቀርብ ለድሀ መጽዋት፣ የሚሰጥ በእንስሶቹ ውስጥ በእርባታ ይሆናል። በቤቱም የተባረከ ልጅ አይታጣም። ሰይጣንም በእሱ ላይ በስራው ሁሉ ላይ ሊበረታታበት አይችልም። የገድልህን መጽሐፍና ስምህን የሚጽፈውንና የሚጽፈውንም እኔ በሕይወት መዝገብ ስሙን እጽፋለሁ። የዕዳ ደብዳቤውን እደመስሳለሁ። ደግሞም በችግር በመከራ ውስጥ ስምህን ጠርቶ የሚለምነኝን ከመከራው ሁሉ እኔ አድነዋለሁ። መታሰቢያንም ለሚያደርግ ሁሉ በደሉን ሁሉ እኔ እተዋለሁ። ሰላሜም ካንተ ጋር ይሁን። ይህንም ብሎ መድኃኒታችን ከእርሱ ዘንድ አረገ። የከበረ አባ ሄሮዳም ፍጹም ደስታን ተደሰተ። ተጋድሎውንም በሚፈጽምበት ጊዜ በዚያ ወዳሉት ሕዝብ ተመልሶ ከውስጣቸው እግዚአብሔርን የሚፈሩ ሰው የሚፈራ ሰው ያለ ከሆነ ስጋዬ በጎ በረከትን እስከሚያደርግለት ድረስ ስጋዬን ወስዶ በእርሱ ዘንድ ያኖረው አላቸው። ያን ጊዜም አንገቱን ዘረጋላቸው በሰይፍም ቆረጡት። የምስክርነት አክሊልም በግንቦት ወር በ25 ቀን ተቀበለ። ከሶስት ወር በኋላም ዘመዶቹ መጡ ስጋውን ወሰዱ ሲያሸክመውም ወደ ሀገሩ ስብስጣ አድርሰው ባነጹለት ቦታ ኖሩት። ከስጋውም ታላላቅ የሆኑ ድንቆች ተምራቶች ተገለጡ፣ ለድውያን ፈውስ ተገኘ። ለእግዚአብሔር ምስጋና ይሁን፣ እኛንም በአባ ሄሮዳ ጸሎት ይማረን፣ በረከቱም ከእኛ ጋር ትኖር ለዘላለሙ አሚን። ሰላም ለሄሮዳ እግዚአብሔር ዘሃወጾ ከመይሃቦ ኪዳ ነበይ ሐስቦ ወበአምጾ ለዝህ መዋኢት እግምር ተመኮንን እያደንገጾ በብልሀ በብልሃ ቅትራት አመገበው ደጐጾ በአይዳዋ ሐጺን ካይብ እንዘ ይጸፍ ገጾ። ሰላም እብል ለሰለስቱ እልፍ እልበ ማይጼ ተገምዱ ወበአፈ ሰይፍ ሰሚቆሙ ቃለ እንዘ ይትናገር በአፍ አቃቤ ሮዳ እንዘ እንተ ይስተሰይመ ዘለዘልፍ ጥነረሬት ሚካኤል ኦፍ በዚችም ቀን የክብር ባለቤት ጌታችን የዮሴፍን በትሮች በአረንጓዴ ቦታ ላይ ተከለ። ወዲያው ዛፎች ሆኑ። ደግሞም የከበሩ በላኖስ ሎትራሃን ራምኔሳ መቶ ሀምሳ ሰማይታት ቆስጠንጢኖስ እና እናቱ ሄላ መታሰቢያቸው ነው። በረከታቸው ከኛ ጋር ትኖር ለዘላለሙ አሚን። በስመ አብ ወወልድ ወመንፈስ ቅዱስ አህዱ አምላክ መስራ ወሰዱሱ ለወርኀ ግንቦት በዛቲ ዕለት በዛቲ ዕለት ኮነ ስማ ቅዱስ ቶማስ ሐዋርያ ዘይሰመይ ዲዲሞስ